ሰላም ሰላም ውድ ቤተሰቦች እንዴት ናችሁ ያለ እግዚአብሔር ይመስገን ነገ ሰላም ሁሉ መልካም እናንተ እንዴት ናችሁ ይህ አቤ ፊደል አካዳሚ ነው የማታውቁኝ አበበነኝ አቤ ፊደል አካዳሚ ሁሌም የአማርኛ ትምህርቶችን በተከታታይ ሲሰጥ ቆይቶ ነበር አሁን ደግሞ አማርኛ በእንግሊዝኛ እንዴት መጻፍ እንዳለብን እየሰራን ነው ይህ አራተኛ ቪዲዮ ነው ቪዲዮ ሁሌም እንዲደርሳችሁ ላይክ ሸር ሰብስክራይብ እያደረጋችሁ እንዲሁም ኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እኛን ማናገር ትችላላችሁ እናንተ ቢመቻችሁ ሶሻል ሚዲያ አማራጭ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን ተጠቅመን እናንተ በሚመቻችሁ ሰዓት አመቻችተን እያስተማር እንገኛለን። መማር የምትፈልጉ አናግሩም። እንዲሁም ቪዲዮ እንደርሳችሁም ላይክ ሸር፣ ሰብስክራይብ አድርጉ። ዛሬ ቀጥታ ወደ ትምህርታችን እንሄዳለን። አማረኛውን እንግሊዘኛውን፣ ሁለቱንም በአንድ ላይ በአንድ ድንጋይ ሁለቱ እንደሚባለው አማረኛም እንግሊዘኛ ባንዴ እንማራለን ማለት ነው። ስለዚህ አማረኛው ወደ እንግሊዘኛው እየቀየቁ እያሳያችኋለው ከአማረኛው እዚጋ እንጀምር። እዚህ ስንጀምር ሰላም አስችል

ርታ ታ ሲነበብ ምን ይላል? ማርታ ይላል። ማርታ ማር ታ አጠቃላይ ስናነበው ምን ይላል? ሰላም ነሽ ማርታ ይላል። ሰላም ነሽ ማርታ። ኦኬ፣ እዚህ ጋር ደግሞ ይሄው እዚህ እንግሊዘኛው ላይ ነው የምንገባ። ሰብ ስንል ኤስ ኢና ኤስ እና ኢና አንድ ላይ ሰብ ለእናነባል። እንግዲህ እንደተነጋገር ነው የአማርኛ ፊደሎች መጀመሪያ ላይ ሰን ወሰድናል እዚህ ጋር፣ ከዛ ኢን እንወስዳለን። መጀመሪያ ፊደሎች ኢን አናባቢ ወስዳሉ ማለት ነው ሁሌም። ከዛ ደግሞ አራተኛ ደግሞ ኤን አናባቢ ወስዳለች። ኤል ኤ ሲሆን ላ እንላለን። ኤል ኤን ላ። ኤም ስትሆን ደግሞ ም ብለን እናነባለን። ስድስተኛ ፊደሎች አናባቢ አያስከትላቸውም ማለት ነው። ስለዚህ ሰላም እንላለን። ሰላም አማርኛ ሰላም ያለው በእንግሊዝኛው እንደዚህ እንጽፈዋለን ማለት ነው። ሰላም እዚህ ደግሞ ነ ነ ኤንን እና ኢን አንድ ላይ ሁለቶችን ነ እንላቸዋለን። በአንድ ላይ ነ ብለን ነው የምናነባቸው ማለት ነው ነ። ከዛ ደግሞ ኤስኤችን ደግሞ እዛ ጋ ነሽ ስንላሁን እ ሁለት ብቻ ነበሩ፣ ነዳሽ ግን አራት ሆኑ ማለት ነው። ለምን ኤንኢ አናባቢ ስላላት ነው። ኤስኤች ደግሞ ከሶስት ፊደል ስለሆነች ነው። ስድስተኛ እና ባንዲላትም ኤስ ነች እናስቀምጣለን። ስለዚህ ኤንኢስች ሲሆን ነሽ ብለን እናነባለን። ነ ሽ ከዛ ዚ ጋር ደግሞ ኤም እና ኤ ሁለቶች፣ ኤም እና ኤ ማ ተብሎ ይነበባሉ። ማ ከዛ ዚ ደግሞ አርብችዋን አርብችዋን ደግሞ ር ተብላ ትነበባለች ር ከዛ ቲኤ ደግሞ ታ ታ ስለዚህ ኤምኤ አር ቲኤ ተብሎ ይነበባል ማርታ ተብሎ ይነበባል ማርታ ይህን አንድ ላይ ስናነበው ሰላም ነሽ ማርታ ሰላም ነሽ ማርታ አማረኛ ሰላም ነሽ ማርታ ያለው በእንግሊዝኛው እንደዚ አርገን እንቀይረዋለን ማለት ነው ኦኬ እዚህ ጋር ደግሞ በቺ በናት በጣም በጣም ይላል

በከዛ ደግሞ ጣ ስንል ደግሞ ጣ ማለት የጠቤት የአራተኛ ና ቲን ነው። ምንወስድ እንደ ጠ ነው የምናነባት። ቲ ጣ እንላለን። ጣ ጣ ከዛ ም አለች ም። ስለዚህ ይህን በጣም እንለዋለን። በጣ ም ከዛ ና ስንል ደግሞ እኔ ና ኤፍን ደግሞ ፍ ብለን እናነባት አይደል? ፍ ቀ ስንል ደግሞ ኬ ቀኬ ቀናት ሽ ስንል ኤስ ኤች ናት ሽ ሁለቶችን አንድ ላይ ሽ እንላቸዋል። ከዛ ደግሞ ኛ ስንል ደግሞ ጅ ኤን ኤ የቤት ሶስት ፊደ ያላት በእንግሊዝኛው ማለት ነው ጅ ኤን ኤ ኛ ተብላ ትነበባለች ማለት ነው። ከዛ ኤል ብቻዋን ደግሞ እዚህ ጋ ኤል ደግሞ ል ተብላ ትነበባለች ል። ስለዚህ አጠቃላይ ምን ይላል? ናፍቀሽኛል ይላል። ይሄ ማለት ናፍቀሽኛል። ስለዚህ የአማርኛው በጣም ናፍቀሽኛል የሚለው ወደ እንግሊዝኛው ሲቀየር እንደዚህ ሆነ። በጣም ናፍቀሽኛል ተብሎ አጠቃላይ ይነበባል ማለት ነው። በጣም ናፍቀሽኛል። ኦኬ፣ አሁን ደግሞ እዚህ ንጣ መ መቸ መ ት መጫ ለሽ ምን ላ ትመጫለሽ ትመጫ ለሽ። ስለዚህ አጠቃላይ መቼ ትመጫለሽ ለን እናናበል። ወደ እንግሊዝኛ ስንቀይረው መዬ የሚለው ኤም ኢ ነው ኤም ኢ መ ብለን እናነባለን። ቸ የሚለው ደግሞ ሲ ኤች ኢ ሶስት ናቸው። ቸ ሶስት ፊደል ያለው እዛ አማርኛው ላይ አንድ ነው፣ እዚህ ደግሞ ቸ ሶስት ነው ማለት ነው። ለምሳሌ መቼ የሚለውን እዚህ ጋር አማርኛው ላይ መን ናቸው ሁለት ነበሩ፣ እዚህ ግን አምስት አደረግናቸው። ለምን? አናባቢ ስለምናስከትል ነው። እንግሊዘኛ ፊደል አናባቢ ያስከትላል። አማርኛው ስንጠፍ ግን ራሱ ለዛ ነው። አሁን ኤም ኢ ሲ ኤች ኢ መቼ ሆነ መ ቼ

ኤልኢ ደግሞ ለናት። ስኤች ስትሆን ደግሞ በደንብ ድድገመ እና ስሙ ኤምኢ ስትሆን መናት። ሲኤች ስትሆን ደግሞ ቸ ናት። ስለዚህ መቸ እንላለን። ከዛ ትመጫለሽ የሚለው ደግሞ ቲ ትናት። ኤምኢ ስትሆን ደግሞ መናት ከዛ ለ ስንል ደግሞ ኤል ኢ ከዛ ሺ ስንል ኤስ ኤች። አጠቃላይ መቼ ትመጫለሽ ተብሎ የአማረኛ ወደ እንግሊዘኛው እንደዚህ ይቀየራል ማለት ነው። መቼ ትመጫለሽ። ኦኬ፣ እዚህ ጋ ደግሞ ነ ቀ ይ ጣ ቀጣይ ይላል። አማረኛ ለመታውቁም በዛው አማረኛው አፎ አቧልላችሁ ማለት ነው። እንግሊዘኛ ብቻ ለምታውቁ እንግሊዘኛ ብቻ ለምታውቁ አማረኛ ሁለቱም ስላለ ቀላል ነው። ከዛ አ እንላለን እኛ አ መ ት ሲነበ ምን ይላል? አመት ይላል። አመት እዚህ ጋ እንላለን እ መ ጣ ለ ሁ አጠቃላይ ምን ይላል እመጣለሁ ይላል ይሄ ማለት ነው። ሁሉንም ስናነብ ደሞ ቀጣይ አመት እመጣለሁ፣ ቀጣይ አመት እመጣለሁ። አሁን ወደ እንግሊዝኛው ደሞ ተጀራው። እሺ እዚህ ጋር ቀ ኬና ኢ ቀና ኢ ቀ ቃ ስንል ደሞ ቲ ኤና ታ ኬን ታ አንላል ከዛ ዋይ ደግሞ ኢ ይስል አሁን ቀጣይ ይላል ጣይ ከዛ አመት ስንል ደግሞ ኤ ብቻዋን አ ናት። ኤ ብቻ አ ትባላለች። መ ስንል ደግሞ ኤም ኤ ነው። ከዛ ት ስንል ደግሞ ቲ ብቻ ናት። ስለዚህ አመት የምንለው ይሄ ነው ማለት ነው። ኤም ኢ ቲ አመት ነው። አ ማለት ኤ ብቻ ናት። መባለት ኤምኤ ናት። ት ማለት ደግሞ ቲ ናት። ስለዚህ አመት ይላል ይሄ። ከዛ እመጣለው የሚለውን ደግሞ እንየው። እ ስንል ኢ ብቻ ናት ከዛ መ ስንል ደግሞ ኤም ኢ ናት። መ ኤምኢ ጣ ስንል ደግሞ ቲኤ አ ቲኤ ቲ ለ ስንል ደግሞ ኤል ኢ ከዛ ሁ ስንል ደግሞ ኤች ዩ። ስለዚህ እመጣለሁ ስንል እንደዚህ እናደረገዋለን ማለት ነው። እመጣለሁ። ኦኬ፣ አጠቃላይ ቀጣይ አመት እመጣለሁ ብለን እናነበዋለን። ቀጣይ አመት እመጣለሁ እንደዚህ አድርገን ቀጣይ ዓመት እመጣለሁ ይላል። እሽ፣ እዚህ ጋር ደግሞ ደውይልኝ ሲነበ ምን ይላል? ደውይልኝ ይላል። ደውልኝ ጠፍተሻል ምን ይላል? ጠፍተሻል ይላል። አጠቃላይ ስናነበው ደዌልኝ ጠፍተሻለ፣ ደዌልኝ ጠፍተሻለ እናነበዋለን። ይህን ወደ እንግሊዝኛ ስንቀየር ደግሞ ዲኢ ሲሆን ደህናት ዲኢን ደ እንላለን። ደብሊው ብቻ ስትሆን ደግሞ ው እንላታለን። ው ው ከዛ ይ ስንል አሁንም ወይ ብቻ ናት ይ። ል ስንልም ኤል ናት ል። አሁንም ኤል ብቻ ኒህ ስንል ደግሞ ጂ ኤን ናት። ስለዚህ ደዊልኝ ደዊልኝ ዲ ኤል ጂ ኤን ሲሆን ደዊልኝ። ዛ ጠፍተሻል የሚለው ደግሞ ኒ ስንል ቲ ናት። ፍ ስንል ደግሞ ኤፍ ብቻ ናት። ተ ስንል ደግሞ ቲ ኢ ናት። ተዛ ሻ ስንል ኤስ ኤች ኤ ሶስት ናት። ሻ ላ ሶስቶችን አንድ ላይ ማለት ነው ሻ ስች ሻ ናት። ከዛ የል ብችዋን ደግሞ ል ተብላት ነበመለች ስለዚህ ጠፍተሻ ልንለው ደግሞ ይሄ ነው ማለት ነው። ጠፍተሻ አጠቃላይ ስናነበው ደውለኝ ጠፍተሻል እንላለን ማለት ነው። አሁን እዚህ ጋ የመጨረሻው ይሄ ነው። ደ ውላ ለ ሁ ሲነበ ምን ይላል? እደውላለሁ ይላል። እደውላለሁ ከዛ አ ል ጠፋም አልጠፋም ይላል አልጠፋም። ስለዚህ አጠቃላይ እደውላለሁ አልጠፋም ይላል። ለማንኛው ገዘኛው እኒው እሺ ስንል ኢ ብቻ ናት። ደ ስንል ደግሞ ዲ ኢ ናት። ደ ው ስንል ደግሞ ደብሊው ብቻ ነው። ው ላ ስንል ደግሞ ኤል ኤ ላ ኤል ኤ ናት። ለ ስንል ደግሞ ኤል ኢ ሁ ስንል ደግሞ ኤች ዩ ናት። ስለዚህ እደውላለው ይላለ እደውላለሁ ከዛ አልጠፋም የሚለውን ደግሞ እኒው አልጠፋም። ስል አ ስንል ኤ ብቻ አ ናት ብቻ ል ስንል ደግሞ ኤል ብቻ ሌላ ሳን ጨምር ኤል ብቻ ል እንላለን። ከዛ ጠ ስንል ደግሞ ቲ ኢ ናት፣ ቲ ኢ ጠ ናት። ፋ ስንል ደግሞ ኤፍ ኤ፣ ኤፍ ኤ ፋ ናት። ከዛ ም ስንል ኤም ብቻ ማለት ነው። ስለዚህ አልጠፋም ይላል፣ አልጠፋም አጠቃላይ ስናነበው እደውላለሁ አልጠፋም ይላል። እደውላለሁ አልጠፋ ውድ ቤተሰቦች ለዛሬው ያለን እዚህ ጋር ያበቃን። ቀጣይ ደግሞ አሪፍ አሪፍ ወንጆች እየሰሩላችሁ እመጣለሁ። እስከዘ ቪዲዮ እንዲደርሳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንዲሁም ኦንላይን መማሪያ የምትፈልጉ ከታች ባለው ስልክ ቁጥር እናንተ በሚመቻችሁ የሶሻል ሚዲያ አማራጭ መዋሰብ፣ ቴሌግራም እንዲሁም ሌሎችን ተጠቅማችሁ ብታገኙ የእናንተን ሰዓት አመቻችተን እኛ የምናስተምር ይሆናል። ስለነበረን ጊዜ አመሰግናለሁ። ባይ ባይ። መልካም ጊዜ